ፅንስ ከወረደ በኋላ በመድኃኒትም ሆነ በቀዶ ሕክምና ሰውነት ወደ ነበረበት ሲመለስ ከፍተኛ የሆርሞን ለውጦች ያደርጋል። ፅንስ ከወረደ በኋላ በጣም ከተለመዱት ጥያቄዎች አንዱ የደም መፍሰስ ለምን ያህል ጊዜ እንደሚቆይና ከዚህ በኋላ የመጀመሪያ የወር አበባ መቼ እንደሚጠበቅ ነው። ስለዚህ በዛሬው ቪዲዮችን ከውርጃ በኋላ የወር አበባ መቼ እንደሚመጣና ፅንስ ማስወረድ ቀጣይ መውለድ ላይ ተጽዕኖ ሊያሳድር ይችላል ወይ የሚለውን በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረጉን አይርሱ። ፅንስ ከወረደ በኋላ የተወሰነ ደረጃ ያለው የደም መፍሰስ የተለመደ ነው። ይህ የደም መፍሰስ ከወር አበባ ጋር ተመሳሳይ አይደለም፣ ነገር ግን የሰውነት ተፈጥሯዊ ምላሽ የእርግዝና ህብረ ህዋሳትን ለማስወጣትና የማህፀን ሽፋንን ለማፍሰስ ነው። በተለምዶ የሚጠበቀውን እንይ። አንደኛ የደም መፍሰስ ቆይታና ፍሰት፣ በህክምና ማስወረድ። ይህ በተለምዶ እርግዝናን ለማቆም መድኃኒት መውሰድን ያጠቃልላል። አብዛኛውን ጊዜ የሜፊፕሪስቶን እና ሜሶፕሮስቶል ጥምረት ነው። ብዙውን ጊዜ የደም መፍሰስ የሚጀምረው መድኃኒቱን ከወሰዱ በኋላ ባለው ጥቂት ሰዓታት ውስጥ ነው እናም እስከ ሁለት ሳምንታት ድረስ ሊቀጥል ይችላል። ነገር ግን ጥንካሬው በአጠቃላይ በጊዜው ሂደት ይቀንሳል። የቀዶ ጥገና ውርጃ፣ በቀዶ ሕክምና ጽንስ ማስወረድ እንደ ቫኪዩም አስፓይሬሽን ወይም ዳይሌሽን ደም መፍሰስ መጀመሪያ ላይ ቀላል ሊሆን ይችላል። ብዙውን ጊዜ ከሂደቱ በኋላ ወዲያውኑ ይጀምራል፣ እናም አብዛኛውን ጊዜ ለአንድ ሳምንት ያህል ይቆያል። እንዲሁም ከሁለት እስከ ሶስት ሳምንታት ድረስ ነጠብጣብ የቀላቀለ ደም ሊቀጥል ይችላል። ሁለተኛ፣ የደም መፍሰስ ባህርያት፣ ከባድ ደም መፍሰስ በመድኃኒትም ሆነ በቀዶ ህክምና ጽንስ ማስወረድ በሚጀምርበት ጊዜ የደም መፍሰስ ከመርጋት ጋር በተለይም ከመድኃኒት ጽንስ ማስወረድ በኋላ ባሉት የመጀመሪያዎቹ ሰዓታት ወይም በቀዶ ህክምና ጽንስ ካስወረዱ በኋላ ባለው የመጀመሪያ ቀን ከባድ የደም መፍሰስ ሊኖር ይችላል። ከመጀመሪያው ከባድ ደም መፍሰስ በኋላ ብዙ ሰዎች ነጠብጣብ ወይም ቀላል ደም መፍሰስ ያጋጥማቸዋል፣ ይህም ቀስ በቀስ እየቀነሰ ይሄዳል። ቁርጠት ማህፀን ውስጥ የቀረው ቲሹ ለማስወጣት ስለሚዋሃድ ቁርጠት ብዙውን ጊዜ ከደም መፍሰስ ጋር አብሮ ይመጣል። ሶስተኛ የህክምና እርዳታ መቼ መፈለግ እንዳለበት እንይ። ከመጠን በላይ ደም መፍሰስ ሲኖር፣ የደም መፍሰስ በጣም ከባድ ከሆነ የህክምና እርዳታ ማግኘት ያስፈልጋል። እንዲሁም ከባድ ህመም፣ ያለ ሐኪም ማዘዣ የሚገዙ የህመም ማስታገሾች፣ ያልተቋረጠ ወይም ከባድ ህመም የህክምና ግምገማ ሊጠይቅ ይችላል። የኢንፌክሽን ምልክቶች እንደ መጥፎ ጠረን የሚወጣ ፈሳሽ፣ ትኩሳት ወይም ብርድ ብርድ ማለትን የመሳሰሉ ምልክቶች ኢንፌክሽንን ሊያመለክቱ ይችላሉ እናም በጤና ባለሙያ ሊታከም ይገባል። ከውርጃ በኋላ የወር አበባ መቼ እንደሚጠበቅ እኔ የወር አበባ እውደት በተለምዶ ከጥቂት ሳምንታት በኋላ እንደገና ይቀጥላል። ነገር ግን በግለሰብ ጤናና እንደ የሆርሞን ለውጦችና የግል የጤና ታሪክ ምክንያቶች ሊለያይ ይችላል። አጠቃላይ የጊዜ መስመርና የወር አበባ መመለሻ ላይ ተጽዕኖ የሚያሳድሩ ምክንያቶች የሚባሉት አንደኛ የመጀመሪያው የወር አበባ ጊዜ በአጠቃላይ ፅንስ ካስወረዱ ከአራት እስከ ስድስት ሳምንታት በኋላ ብዙ ሰዎች ከ4 እስከ 6 ሳምንት ባለው ጊዜ ውስጥ ከጽንስ ማስወረድ በኋላ የመጀመሪያ የወር አበባቸው ይጀምራል። ይህ ጊዜ ከእርግዝና በፊት የሴቷ እውደት መደበኛ እንደሆነና ከጽንስ ማስወረድ በኋላ በሆርሞኖች ማስተካከዮች ላይ በመመስረት ይህ ጊዜ ሊለያይ ይችላል። የዘገዩ የወር አበባ፣ በተጨማሪም የወር አበባ መዘግየት አንዳንዴም ከጽንስ ማስወረድ በኋላ እስከ 8 ሳምንታት ሊደርስ ይችላል። እንደ ውጥረት፣ የሆርሞ መዛባትና አጠቃላይ የጤና የመሳሰሉ ምክንያቶች ሚና ሊጫወቱ ይችላሉ። ሁለተኛ፣ የመጀመሪያ የወር አበባ ባህሪያት፣ ከወትሮ የበለጠ ከባድ። ጽንስ ካስወረዱ በኋላ ያለው የመጀመሪያ የወር አበባ ከተለመደው የወር አበባ ሊከብድ ይችላል። ይህም የሚከሰተው በእርግዝና ወቅት በተከማቸ ወፍራም የማህፀን ሽፋን ምክንያት ነው። የማቅለሸሽ ስሜት መጨመር፣ ሰውነት ሲስተካከልና ማህፀኑ ወደ መደበኛ መጠንና ስራ ሲመለስ የበለጠ ኃይለኛ ቁርጠት ሊከሰት ይችላል። እንዲሁም ለአንዳንድ ሴቶች ከጽንስ ማስወረድ በኋላ የመጀመሪያዎቹ ጥቂት ዑደቶች መደበኛ ያልሆኑ ሊሆኑ ይችላሉ። ነገር ግን መደበኛ ዑደቶች በጊዜ ሂደት ይቀጥላሉ። ሶስተኛ የወር አበባ ዑደት መመለሰን መመለስን የሚነኩ ምክንያቶች የጽንስ ማስወረድ አይነት የቀዶ ሕክምናና የመድኃኒት ውርጃዎች በአጠቃላይ ተመሳሳይ የማገገሚያ ጊዜን ይከተላሉ። ነገር ግን አንዳንድ ሰዎች የህክምና ውርጃ ትንሽ ረዘም ያለ የደም መፍሰስ ያስከትላል። ይህም በመጀመሪያው የወር አበባ ጊዜ ላይ ተጽዕኖ ሊያሳድር ይችላል። የሆርሞን የወሊድ መከላከያ ጽንስ ካስወረዱ በኋላ ብዙም ሳይቆዩ የሆርሞን የወሊድ መቆጣጠሪያ ከጀመሩ ይህ የወር አበባው መቼና እንዴት እንደሚመለስ ላይ ተጽዕኖ ይኖረዋል። እንደ ዘዴው፣ የወሊድ መቆጣጠሪያ ደም መፍሰስን ሊቆጣጠር ወይም ሊያዘገይ ይችላል። የግለሰብ ሆርሞናል ሚዛን፣ የሁሉም ሰው የሆርሞን ሚዛን ልዩ ነው። እንደ ጭንቀት፣ የጤና ሁኔታዎች እና የአኗኗር ለውጦች ያሉ ምክንያቶች እንዲሁ የወር አበባው ውደት መመለስ ላይ ተጽዕኖ ሊያሳድሩ ይችላሉ። ከወሊድ በኋላ የሆርሞን ለውጦች የእርግዝና ሆርሞኖች በተለይም ኤችሲጂ ፅንስ ከተወገደ በኋላ በፍጥነት መቀነስ ይጀምራል። በአጠቃላይ የኤችሲጂ ደረጃዎች ወደ በፊት ሁኔታ ለመመለስ ሁለት ሳምንታት ይወስዳል። ይህ የኤችሲጂ መቀነስ የሰውነት መደበኛ የወር አበባ ዑደት እንደገና እንዲቀጥል ያስችለዋል። ነገር ግን ከጽንስ ማስወረድ በኋላ የተለመዱ ምልክቶች እንደ የስሜት መለዋወጥ፣ ድካምና በጡቶች ላይ አካላዊ ለውጦችን ያመጣል። እነዚህ የሆርሞን ለውጦች ጽንስ ካስወረዱ በኋላ የመጀመሪያ የወር አበባ ጊዜና ተፈጥሮ ላይ ተጽዕኖ ሊያሳድሩ ይችላሉ። ከጽንስ ማስወረድ በኋላ ራስን የመንከባከብ ምክሮች ቶሎ ማገገምን ለማበረታት እና ሰውነት መደበኛ ውደቱን እንዲቀጥል ለመደገፍ አንዳንድ የራስ እንክብካቤዎች አሉ። አንደኛ እረፍትና እርጥበት፣ በተቻለ መጠን እረፍት ማድረግና ውሃ መጠጣት ሰውነታችን በተከላጠፈ ሁኔታ እንዲያገግም ይረዳል። ሁለተኛ ህመምን በተፈጥሯዊ መንገድ መቆጣጠር፣ ህመምና ቁርጠት ከውርጃ በኋላ የተለመዱ ናቸው። ያለ ሐኪም ማዘዣ የሚገዙ የህመም ማስታገሾች እንደ አይቡፕሮፊን ሊረዱ ይችላሉ፣ እናም ሞቅ ያለ ውሃ በከረጢት መጠቀም ህመምን ሊያስታግስ ይችላል። ሶስተኛ ከጠንካራ የአካል ብቃት እንቅስቃሴ መራቅ። ጠንካራ ያለ የአካል ብቃት እንቅስቃሴ ማድረግ የደም መፍሰስንና ቁርጠትን ሊያባብስ ስለሚችል የደም መፍሰስ እስኪቆም ድረስ እንደመራመድ ያለ ለስላሳ እንቅስቃሴ አድርጉ። አራተኛ የህመም ምልክቶችን መከታተል። ለማንኛውም ያልተለመዱ ምልክቶች ለምሳሌ ከፍተኛ ደም መፍሰስ፣ ትኩሳት ወይም የማያቋርጥ ህመም ትኩረት ይስጡ፣ ምክንያቱም እነዚህ ምልክቶች ችግሮችን ሊያመለክቱ ስለሚችሉ። አምስተኛ ስሜታዊ ድጋፍ ብዙ ሰዎች ጽንስ ካስወረዱ በኋላ የተለያዩ ስሜቶች ያጋጥማቸዋል። ጭንቀት፣ ሐዘን ወይም በስሜታዊነት ከተጨናነቁ ከአእምሮ ጤና ባለሙያ ወይም ቴራፒስት ጋር መነጋገር ያስፈልጋል። ምን ሲከሰት ሐኪም ማማከር ወይም መታየት አለብኝ? ካሉ ጽንስ ካስወረዱ በኋላ በተለይም ያልተለመዱ ምልክቶች ካዩ ከጤና ባለሙያው ጋር መገናኘት አስፈላጊ ነው። ለምሳሌ ከሁለት ሰዓታት በላይ የሚቆይ ከባድ የደም መፍሰስ፣ ከሎሚ ፍሬ የሚበልጥ የደም መርጋት ካለ፣ በሆዶ ወይም በጀርባው ላይ ከባድ ህመም ሲኖር ሐኪሞ ያዘዛቸው መድኃኒቶች ህመሙን ካላስታገሱ ከባድ ትኩሳት ብርድ ብርድ ካሉት ደስ የማይል ፈሳሽ ሽታ ካለ ቢጫ ወይም አረንጓዴ ፈሳሽ ካሉት የህክምና ውርጃ ከፈጸሙና በ48 ሰዓታት ውስጥ ደም መፍሰስ ካልጀመረ እነዚህ ከባድና አስቸጋሪ ምልክቶች ከገጠሟችሁ በፍጥነት ወደ ጤና ተቋም ይሄዱ አሁንም እርጉዝ ሊሆኑ ወይም ከፊል ጽንስ ማስወረድና ክትትል ያስፈልግዎታል በተደጋጋሚ የሚጠየቁ ጥያቄዎችን እንይ አንደኛ ፅንስ ካስወረዱ በኋላ ወዲያውኑ ማርገዝ ይቻላል ወይ የሚል ነው። አሁን ፅንስ ካስወረዱ በኋላ ብዙም ሳይቆዩ የመጀመሪያው የወር አበባ ከመመለሱ በፊትም ቢሆን እንቁላል መልቀቅና ማርገዝ ይቻላል። እርግዝና እንዳይፈጠር ከፈለጉ በተቻለ ፍጥነት ከጤና ባለሙያ ጋር በማውራት የወሊድ መከላከያ አማራጮችን መወያየት ይችላሉ። ሁለተኛው ጥያቄ የወር አበባዬ እንደ በፊቱ ይሆናል ወይ የሚል ነው። በአብዛኞቹ አጋጣሚዎች የወር አበባ በመጨረሻ ከእርግዝና በፊት ወደ ነበሩበት ሁኔታ ይመለሳል። ነገር ግን አንዳንድ ሰዎች በተለይም በመጀመሪያዎቹ ጥቂት ዑደቶች ውስጥ የፍሰት፣ የቁርጠት ወይም የቆይታ ጊዜ ለውጦችን ሊያስተውሉ ይችላሉ። ጉልህ የሆኑ ስህተቶች ካጋጠሙት የጤና ባለሙያን ያማክሩ። ሶስተኛው ጥያቄ ጽንስ ማስወረድ ቀጣይ መውለድ ላይ ተጽዕኖ ሊያሳድር ይችላል ወይ የሚል ነው። ደህንነቱ የተጠበቀ ያልተወሳሰበ ጽንስ ማስወረድ የረጅም ጊዜ የመራባት ሁኔታን አይጎዳም። ካገገሙ በኋላ በሚፈልጉበት ጊዜ መጸነስ ይችላሉ። ነገር ግን አልፎ አልፎ ተደጋጋሚ ጽንስ ማስወረድ እንደ ኢንፌክሽን ወይም ጠባሳ ያሉ ችግሮችን ያስከትላል። ይህም በመውረድ ላይ ተጽዕኖ ሊያሳደር የሚችሉ ስጋቶች ይኖሩታል። አራተኛውና የመጨረሻው ጥያቄ የስሜት መለወጥ ካጋጠመኝ ምን ማድረግ አለብኝ የሚል ነው። ከጽንስ ማስወረድ በኋላ የሆርሞን ለውጦች ወደ ስሜታዊ ለውጦች ይመራሉ፣ ልክ እንደ ድኅረ ወሊድ ለውጦች። ከጓደኞች ቤተሰብ፣ ወይም ከአማካሪ ድጋፍ መፈለግ ለስሜታዊ ደህንነት ጠቃሚ ሊሆን ይችላል። ፅንስ ካስወረዱ በኋላ የደም መፍሰስ እና የወር አበባ ለውጦች የሰውነት ተፈጥሯዊ ፈውስ ሂደት አካል ናቸው። የተለመዱ የጊዜ ሰሌዳዎች እና ምልክቶች ቢኖሩም የእያንዳንዱ ሰው ልምድ የተለያየ ነው። ምን እንደሚጠበቅ መረዳትና እርዳታ መቼ እንደሚፈልጉ ማወቅ ይህንን ጊዜ ቀላል ያደርገዋል። አይሆፕ በዛሬው ቪዲዮ ጠቃሚ መረጃ እና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ሌላው እርግዝና ሳይፈጠር የወር አበባ ስለሚቀርባቸው ምክንያቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።